ጋምቤላ ብሔራዊ ክልላዊ መንግስት በዜጎቻችን ላይ ከደቡብ ሱዳን የሙሩሌ አርብቶ አደር ጎሳ አባላት በጣም አሰቃቂ የሆነ ግድያ እና ጭፍጨፋ ማካሄዳቸውን በዜናዎች በዜና አውታሮች የተገለጸ ነው። በዚህ ምክንያት ከዚህ በፊት በተለምዶ ይሄ የምሩላ የጎሳ የሚባል የጎሳ አባላት በተለያዩ ጊዜያት ወደ ጋምቤላ ክልል ድንበራችን አቋርጠው በመግባት በባህላዊ መንገድ እና በተለያዩ ኋላቀር አስተሳሰቦች ምክንያት በህፃናት ዘረፋ፣ የከብቶች ዘረፋ እንደዚሁም ደግሞ የተለያዩ ግድያዎችን እየፈጸሙ እንደሚሄዱ ይታወቃል። የዛሬው ግን ለየት የሚያደርገው ከዚህ በፊት የነበሩ ጥቃቶች በመጠናቸው ትንሽ እና በአርብቶ አደር አካባቢ እና በድንበርም አካባቢ እንደዚህ አይነት ችግሮች ይከሰታሉ ተብሎ የሚወሰድም ቢሆን ነገር ግን የዛሬው ለየት የሚያደርገው በርካታ ህጻናትንና እናቶችን አሁን በደረሰን መረጃ መሰረት ወደ 208 የሚሆኑ እናቶችና ህጻናትን በመጨፍጨፍ ወደ መቶ ሁለት የሚሆኑ ህጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት በዚህ ጉዳይ ላይ በከፍተኛ ደረጃ ያዘነ መሆኑን ለተጠቂዎቹ ቤተሰቦች እንደዚሁም ደግሞ ለመላው የጋምቤላ ብሔራዊ ክልላዊ መንግስት ህዝቦችና ለመላው የሀገራችን ህዝቦች በከፍተኛ ሀዘን ስሜት ለመግለጽ እንፈልጋለን። መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያለአንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል። ነገር ግን ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ከደቡብ ሱዳን ሪፑብሊክ መንግስትና ከሚመለከታቸው አካላት ጋራ መወያየት ጀምሯል በጉዳዩ ላይ ። ስለዚህም ይሄ በሚቀጥሉት ጊዜያት ህዝባችንን እንዳይጎዳ በሚያደርግ ደረጃ በየደቡብ ሱዳን ሪፑብሊክ መንግስት ሁኔታዎችን እንዲያስተካክል ለማድረግ የተጀመረውን ጥረት አጠናክረን እንቀጥላለን። ከዛ በላይ ጉዳዩ ግን የደቡብ ሱዳን ሪፑብሊክ መንግስትም ሆነ በቅርቡ ከመንግስቱ ጋራ በትጥ ትግል የሚፋለመው የተቃዋሚ ኃይል የሁለቱም እጅ እንደሌለበት ለማረጋገጥ ችለናል። ስለዚህ ከመንግስቱ ጋራ የምናደርገን ግንኙነት በማጠናከር ዜጎቻችን ላይ ለደረሰው በደል አስፈላጊው ህጋዊና አስተዳደራዊ እርምጃ እንዲወሰድ አበክረን እንሰራለን። ከዚያ ባሻገር ግን በድንበር አካባቢ ድንበራችን በጣም ሰፊ ነው። በሺዎች ኪሎ ሜትር የሚጠጋ ድንበር ከደቡብ ሱዳን ጋር እንዋሰናለን። በዚህ አካባቢ በተለያየ ጊዜ ቦታ እየቀየሩ እነዚህ አጥፊ ኋላቀር ኃይሎች እየገቡ ህዝቡን የሚገዱበት ሁኔታ ስላለ የደቡብ ሱዳን መንግስት አስፈላጊውን ቁጥጥር እንዲያደርግ በእኛም በኩል የተለያዩ እርምጃዎችን በመውሰድ ጥቃቱ በተለያየ ጊዜ ቦታ እየቀየረ የሚመጣም ቢሆን በአስተዳደራዊ እና ዲፕሎማሲያዊ መንገድ ይሄ መንግስት ዜጎቹን እንዲያሳርፍ የማድረግ ስራ በጋራ መስራት የሚገባን ይሆናል። በእኛ በኩል የደቡብ ሱዳን መንግስት ጋራ በጋራ በመሆን መከላከያ ኃይላችን እንደዚህ አይነት በትጥቅ የሚፋለሙ አርብቶ አደሮችም ቢሆኑ ህገወጥ ስለሚሆን ይህን ህገወጥነትን ለመከላከል የአካባቢው ድረስም በመሄድ የጋራ ኦፕሬሽን ለማድረግ ፈቃድ እየጠየቅን ያለ ነው። ስለዚህ ይህንን አጠናክረን የምንቀጥል ይሆናል። በድጋሚ ለደረሰው አሰቃቂ የህጻናትና የእናቶች ጭፍጨፋ የኢፌዴሪ መንግስት የተሰማውን ጥልቅ ሀዘን ይገልጻል። ለተጎዱ ወገኖችም አስፈላጊውን ነገር ሁሉ ለማድረግ ዝግጅት እያደረግን እንገኛለን። አመሰግናለን።